ፈረንጆቹ አቆጣጠር ሴፕቴምበር 21 በእኛ ደግሞ መስከረም 11 ሁል ጊዜ ይከበራል። መስከረም 11 በእኛ ፈረንጆቹ ደግሞ መስከረም 21 ማለት ነው፣ ሁል ጊዜ ይከበራል እና ምናልባት በዓለም አቀፍ ደረጃ ለ44ኛ ጊዜ በኢትዮጵያ ደረጃ ደግሞ ለ25ተኛ ጊዜ ነው እየተከበረ የሚገኙ የዓለም አቀፍ የሰላም ቀን እንግዲህ ይህ ይህ አክቲቪቲ ወይም ዛሬ እያከበር ነው ያለነው አክቲቪቲ ፕሮጀክቱ ከያዛቸው አስራአንድ አክቲቪቲዎች አንዱ አክቲቪቲ ነው። አስራአንድ አክቲቪቲዎች አሉት አንዱ አክቲቪቲ ነው። ምናልባት እዚህ ጋር ስሙን እንደምታዩት ኤልዳ ወይንም ደግሞ ኢምፓቲ ፎር ላይፍ ኢንተግሬት ደቨሎመንት አሶሲሽን ይባላል በአማርኛም በእንግሊዝኛም እንደዛው ነው የሚጻፈው። ነገር ግን የአማርኛ አቻ ትርጓሚው ኢምፓቲ ፎር ላይፍ ኢንተግሬት ደቨሎመንት አሶሲሽን ማለት እዝነት ለህይወት የተቀናጀ የልማት ማህበር ማለት ነው። እዝነት ለህይወት የተቀናጀ የልማት ማህበር ማለት ነው። ምናልባት ስለዚህ ድርጅት የተወሰነ ልበላቸው። ይህ መንግስታዊ ያልሆነ ተቋም ለትርፍ ያልተቋቋመ ተቋም ነው። ሁለት ሺ ስምንት ላይ በጎ ፍቃድ የሚሆኑ ሴቶች የተመሰረተ ነው። የሚመራውን በሴቶች ነው የሚሰራውን ሴቶች ላይ ነው። ነገር ግን ሴቶች ላይ ብቻ አደለ የምንሰራው ወንዶችም ላይ ነው የምንሰራው። ተበርግ የተመዘገብበትን እና ሰርቲፊኬት የተሰጠው ቁጥሩ ነው አስራ አንድ አስራ ሶስት ስላሽ ሁለት መቶ ዘጠኝ በፕሮክላዋች ቁጥር ይሄ ነው። አስራ አንድ አርባ ሶስት ደግሞ የሰርቲፊኬት ቁጥሩ ነው። ሁለት ሺህ ስምንት ላይ የተመሰረተ ድርጅት ነው። በሴቶች የሚመራ ሴቶች ላይ የሚሰራ ትልቅ ተቋም ነው። በነገራችን ላይ ምናልባት የተጀመረበት መንገድ በጣም ትንሽ ነበረ። ትምህርት ቤት ላይ የጀመሩት እያሰፉ ሄደው ነው ሃገራዊ ፕሮጀክትን አለም አቀፍ ተቋም የሆነው ማለት ነው እና ኤልዳ ለትርፍ ያልተቋቋመ እዝነት ላይ የሚሰራ ደግነት ላይ የሚሰራ ሴቶች ላይ የሚሰራ ትልቅ ተቋሙናል ማለት ነው። ዛሬ ምናልባት እንደዚህ የምታዩቸው ሴቶች አብዛኞቹ ፎቶ ላይ የምታዩቸው ሴቶችም አብዛኞቹ ፎቶ ላይ የምታዩቸው ሰዎችም ሴቶች ናቸው የሚሆኑት ምክንያቱም ትኩረታችን እጅጉ ሴቶች ላይ ስለሆነ ነው። ምናልባት እንደ ተቋም እራሱ ስናየው ሰማንያ ፐርሰንት እና ዘጠና ፐርሰንት የሚሆነውን የሚይዙት ሴቶች ናቸው። የተወሰነ ፖዚሽን ብቻ ነው ወንዶች የያዙ ነው እንጂ ብዙን ፖዚሽን የያዙት ወይም ደግሞ በብዛት ነው ቁጥር ካየናቸው ኦልሞስት ሴቶች ናቸው። ወደ ተልዕኮው ስንመጣ ማህበራዊ ኃላፊነቱ የሚወጣ ዜጋን መፍጠር ነው በሴቶችም በወንዶችም እና የሁሉም መብት የተከበረበትን ማህበረሰብ መፍጠር ነው። ያንን ስናደሞ የመጀመሪያ ቪዥናችን ወይም ደግሞ ተልዕኮና ራዕያችን ቢሆነው ወንዶች ወጣቶችና ሴቶች በማህበራዊ በኢኮኖሚያዊና በፖለቲካዊ እንቅስቃሴዎች እና በሁሉም የሀገሪቱ እንቅስቃሴዎች ላይ እኩል ተጠቃሚ ሆኖ ማየት ነው የሚፈልግ። ስለዚህ ይህንን ለማድረግ ደግሞ ይሄንን ስንሰራ ማንደራደርባቸው ለማንም አሳልፈን የማንሰጣቸው ማንም በፈለገው መንገድ ሊመጣ ይችላል፣ ሁልጊዜ የማንደራደርባቸው እነዚህ አምስትና ወደ ስድስት አካባቢ እሴቶች አሉ፣ ቫሪስ የምንላቸው። የመጀመሪያው እራሱ ኢምፓቲ ነው ስሙ ማለት ነው። የተቋሙ ስም ኢምፓቲ ወይም እዝነት የሚለው እንግዲህ እዝነት ወይም ደግሞ ኤምፓቲ የሚለው የእንግሊዝኛ ቃል ወይም እዝነት የሚለው የአማርኛ ቃል እዝነት ማለትም ማለት ነው ለሰዎች የምናዝን ሰው ሰው ምነው ለሰዎች ማዘን ይጠበቅብናል። ለሰዎች ስናዘን ደግሞ እነሱ ጫማ ውስጥ ሆነን የነሱን ስሜት የእነሱን መከራ እና ስቃይ መረዳት ይጠበቅብናል። ምክንያቱም እንግዲህ እንደሚታወቅ ዓለም አቀፍ ጥናቶችም እንደሚያሳዩት ምናልባት እኔ ከዩኒቨርሲቲ ነው የመጣሁት አክቹዋሊ እና ዓለም አቀፍ ጥናቶች እንደሚያመለክቱት ምንድነው ሴቶችና የወንዶች ተሳትፎ እኩል አይደለም፣ በዓለም አቀፍ ደረጃ ላይ በተሳትፎ ደረጃ ነገር ግን በቁጥር ደረጃ ደግሞ ሴቶች 51% እና ከዛ በላይ ናቸው። ዛሬ ላይ ከግማሽ ህዝብ በላይ የዓለም ህዝብ በላይ በቁጥር ሴቶች ናቸው። ለምሳሌ በአመራርነት ደረጃ ላይ እንኳን ብንወስድ፣ ምክንያቱም ይሄን እንደምታውቁት ፕሮጀክቱ ወመን ኢን ዘ ፍሮንት ላይን ነው የሚለው ሴቶችን ወደፊት ማምጣት ነው በውሳኔ አሰጣጥና በሰላም ግንባታ ላይ ወደፊት ማምጣት ነው። ያንን ለማድረግ ደግሞ የሴቶችን ሚና አንደኛ ኢምፓወር ማድረግ ይጠበቅብናል፣ ማብቃት ይጠበቅብናል። ነገር ግን በዓለም አቀፍ ደረጃ ያለው ስታቲስቲክስ ያንን አያሳይም፣ ቁጥሩ ያንን አያሳይም፣ እውነቱ ያንን አይመሰከርም። ለምሳሌ ዛሬ ላይ ያለው በአፍሪካ ደረጃ እንኳን ብናይ በመሪነት ደረጃ ሄድ ኦፍ ስቴት ወይም ሄድ ኦፍ ገቨርንመንት ፕሬዚደንት ወይም ፕራይም ሚኒስተር የአፍሪካ መሪዎችን ብንፈልግ አናገኘም። አንድ ቦታ ላይ ነው የምናገኘው። ያም ደግሞ ታንዛኒያ፣ ታንዛኒያ ብቻ ነው። ሌላ የለም። በአፍሪካ ደረጃ ሳህለወርቅ ዘውዴ ነበሩ ሁለተኛዋ ፕሬዚደንት። እሳቸው ስቴፕ ዳውን ወይም ወረዱ። ከዛ በኋላ አንድ ብቻ ነው የቻለችው በአፍሪካ ደረጃ። በአለም አቀፍ ደረጃ ቁጥሩ የሚያሳየን ይሄ ነው። ስለዚህ የመጀመሪያው ይሄ ነው። ሁለተኛው አካታችነትን ወይም ኢንክሉዥን ነው። አካታችነት ስንል በፆታ አለ ሴት ወንድ ምክንያቱም በሀገራችን ሕግ መሰረት ያው መተዳደር ይጠበቅብናል። ፆታ ማለት ፈረንጆቹ እንደሚሉት ወንድ ሴትና ሌሎችም የሚባል ነገር የለም። ወንድና ሴት ብቻ ነው የሚሀገር ላይ ያለው ያንን ነው የምንጠቀመው እኛ። ስለዚህ በእድሜ ከህፃናት እስከ አዛውንቶች ጭምር ሃይማኖት አንለይም፣ ብሔር የለም። ምንም ነገር ምንድነው ለይተን የምንሰራው ስራ የለም። ለሁሉም ማህበረሰብ በእኩል ተጠቃሚ ማድረግ ነው። ስለዚህ ያንን ለማድረግ ደግሞ ሁለተኛው የማንደራደርበት ነገር ይሄ ይሆናል ማለት ነው። ሶስተኛው ኢኩዊቲ ነው። ከእኩልነት ከፍ ያለ ነው። ይሄ እኩልነት የምንለው ለምሳሌ ሁለት ሰዎች አንድ ዳቦ ቢኖር ለሁለት እኩል ማካፈል ነው። ነገር ግን ኢኩዊቲ ከሆነ የበላና ያልበላ ብለን እንለያለን። እንደሚያስፈልጋቸው ልክ ነው የምናካፈላቸው። ይሄ ምን ይባላል? ኢኩዊቲ ይባላል። ወደ ፍትህ እየተጠጋ ወደ ፍትህ እየተጠጋ ነው። መሰናክል ወደ ማጥፋት እየተጠጋ ነው። ሌላኛው ታማኝነት ወይም ኢንተግሪቲ ነው። ማንኛውም ስራ ስንሰራ ከመንግስት ጋር በተለይ ደግሞ ኔትወርኪ ኤንድ ፓርትነርሺፕ የሚላለ ከመንግስት ጋር መንግስታዊ ካልሆኑ ተቋማቶች ጋር በጋራ ነው እንሰራው። ስለዚህ ሌላኛው የማንደራደርበት ሌላኛው ሲቲዘንሺፕ ነው። ዜግነት ላይ ነው እንግዲህ ማንኛውም ኢትዮጵያ ውስጥ የሚኖር በአገሪቱ ህገ መንግስትም፣ በአገሪቱ ህገ መንግስት ኢትዮጵያ የሆነ ሁሉ ያንን ሁሉ እናከብራለን። ኢትዮጵያዊ ነው። ኢትዮጵያዊ ማለትም ማለት ነው ኢትዮጵያ ውስጥ የሚኖር ማለት ነው ሌላ ነገር የለውም። ኢትዮጵያ ውስጥ የሚኖር እና ለሀገሪቱ ህገ መንግስት ተገዥ የሆነ ማለት ነው። ሌላኛው ኤሊዳ ምን ላይ ነው የሚሰራው ካልን ደግሞ አሜን የመጀመሪያው የልጃገረዶች ትምህርት ላይ እንሰራለን። ለምሳሌ ተውለደሬ እና ደሴ ዙሪያ ወረዳ ላይ የምንሰራቸው ለተከታተ ሁለት ጊዜ በሁለት ዙሪያ የመጣ ፕሮጀክት ነው ማላላ ፈንድ ለተከታታይ ሁለት ጊዜ የመጣ ፕሮጀክት አለ። ልጃገረዶች ትምህርት ላይ እንሰራለን ሙሉ በሙሉ ተማሪዎችን ከመጀመሪያ ከመስከረም ማለትም የቦርሳ የመማሪያ ቁሳቁስ ከማሟላት ቲዩቶሪያል እስከማሰጠት ና ጥሩ ደረጃ ላይ እስከ እስከማብቃት ድረስ ይደርሳል ፕሮጀክት። ሌላኛው የሰላም ግንባታና የግጭት አፈታት ነው። ይህ ዛሬ ላይ የተገናኘንበት ፕሮጀክት ነው። ሶስተኛው የስራ ተጾታ ጥቃት መከላከልና ምላሽ መስጠት መከላከልና ምላሽ መስጠት ላይ እንሰራለን በተለይ ደግሞ ሀብሮ ወረዳም ላይ ያለ እና ሰሜን ወሎ በተለይ ደግሞ ለቆቦ አካባቢ ያለ ይሄ ፕሮጀክት ሌላኛው ላይቭሊሁድ ላይቭሊሁድ እና ኢኮኖሚክ ኤምፓወርመንት የሴቶች የኢኮኖሚ ተጠቃሚነት እና ላይቭሊሁድ ላይ እንሰራለን ለምሳሌ ዌል የሚባል ፕሮጀክት አለ ኦልሞስት ከመቶ ሃምሳ ሚሊየን ብር አካባቢ በላይ ነው ለአራት ዓመት የሚቆይ ፕሮጀክት ነው ትልቅ ፕሮጀክት ነው ይዘን የመጣ ነው አሁን በባለፈው አመት የተጀመረ ነው፣ ወይም ደግሞ በዙ በፈረንጆቹ በዚህ አመት ማለት ነው። በእኛ ደግሞ 2017 ላይ የተጀመረ ነው። ይሄ ፕሮጀክት አለ ማለት ነው። ሌሎቹ ፕሮጀክቶች አሉ፣ የኦቻ ፕሮጀክቶች አሉ፣ በጣም ብዙ ናቸው። ሌላ ዲሞክራሲ ዲሞክራሲና አስተዳደር ላይ እንሰራለን። በተለይ ደግሞ ከኢትዮጵያ ምክክር ኮሚሽን ብሔራዊ ምክክር ኮሚሽኑ ጋር አብረን የሚሰሩ ፕሮጀክቶች አሉ። ሌላኛው ኢንቫይሮንመንት እና ክላይመት ቼንጅ ነው። እንግዲህ ሴቶች የአካባቢ አየር በተራቆጠ ቁጥር መጀመሪያ ተጠቂ የሚሆኑት ሴቶች ናቸው። ምንም ጥያቄ የለም። ዓለም አቀፍ ጥናቶች የሚያመለክቱት ይህን እውነታ ስለሆነ ማለት ነው። ስለዚህ እነዚህ ስድስት ነገሮች ላይ ይሰራ ይህ አፍሪካ ውስጥ ለአፍሪካ ሴቶች ብቻ ነው በነገሮች ላይ የሚሰራው። ስለዚህ ይህ ፕሮጀክት ዶኔት ወይም ደግሞ እርዳታውን ያገኘ ነው ከአፍሪካ ወመን ደቨሎመንት ፈንድ ከሚባል መሰረቱን ጋራ ካደረገ ተቋም ይሆናል ማለት ነው። ሌላኛው ዩናይትድ ኔሽን ትርስ ፈንድ የሚባል አለ። ኢንቲቲቭ ይባላል ይሄኛው። ሌላ ሀብሩ ወረዳና ና ወደ ቆቦ አካባቢ ላይ ሌላ ሰሜን ወሎ ላይ የሚተገበር ሌላ ፕሮጀክት አለ። ያንን ዶኔት የሚያደርገ ነው። ሴቶችን በአመራርነትና በሰላም ግንባታ ሂደት ላይ ሚናቸውን ከፍ ማድረግ ነው። ተሳትፏቸውን ከፍ ማድረግ ነው። ያንን ለማድረግ ደግሞ አቅሮ የመጣ ፕሮጀክት ነው። ይህ ፕሮጀክት አውዲኤፍ የሚባል ድርጅት ስፖንሰር ያደርገዋል። ሊድ አፕሊካንቱ ወይም ኢምፕሊመንተሩ ኤልዳ ነው። ነገር ግን ኤልዳ ብቻውን ኢምፕሊመንት ማድረግ እንቀደም እንደነገርኳቸው በኔትወርክ ፓርትነርሽፕ እናምናለን። ና ለቤዛ ኢትዮጵያ ከአንድ ዓመት በፊት ሰብግራ ተሰጣቸው ወይም ደግሞ ቤዛ ፎር ወመን ደሴ ነው ቤዛቸው። ኮኢምፕሊመንተር ሆነው የአምባሰል ወረዳን ይዘው እየሰሩ ይገኛሉ ማለት ነው። ሌላኛው የት ቦታ ላይ ነው የሚሰራው? ማለት አምባሰል እና ሀብሮ ወረዳ ነው። አማራ ክልል ነው። ከአማራ ክልልም ደግሞ ሀብሮ ወረዳ እና አምባሰል ነው። ከአምባሰል እና ከሀብሮ ወረዳም ደግሞ አስር ወረዳ ቀበሌዎች ላይ ነው የሚሰራው። ለምሳሌ እዚህ ወረዳ ላይ ሀብሮ ወረዳ ላይ አምስት ቀበሌዎች አሉ። ወልዲያ ቁቁር አለ፣ መሀል አምባ፣ አብዮት ፍሬ፣ ኩሌ እና ሰሪንቃ ማለት ነው። ምናልባት ይህ ፕሮጀክት የተፈረመው በፈረንጆቹ አቆጣጠር ሐምሌ አንድ ቀን ሀያ ሀያ ሶስት ነው አምሬ አንድ ቀን 2023 ነው የሚጠናቀቁ ደግሞ አሁን የሚቀጥለው ወር ኦክቶበር ወይም ደግሞ ጥቅምት 31 2025 የሚጠናቀቅ ፕሮጀክት ይሆናል ማለት ነው ፕሮጀክት በዋናነት አንድ ዋና ግብ አለው ያም ግቡ ምንድን ነው ትርጉም ያለው የሴቶች ተሳትፎን ማምጣትና ማረጋገጥ ነው በተለይ ደግሞ በአመራርነትና ሰላም ግንባታ ሂደት ላይ ማለት ነው ያንን ለማድረግ ደግሞ ሁለት ዝርዝር የሆኑ አላማዎች አሉት የመጀመሪያው የሴቶች መብት የተከበረበትና ሴቶች ከንቃተ ህሊናቸው ወይም ደግሞ አቅናቸውን ከፍ ማድረግ ሲሆን ሁለተኛው ደግሞ መንግስታዊ ከሆኑና መንግስታዊ ካልሆኑ ተቋማቶች ጋር ትስስር መፍጠር ነው። ትስስር ስንፈጥረላቸው ደግሞ የራሱ የሆነ እድልና ኦፖርቹኒቲ ይዘ ይመጣል ማለት ነው። ስለዚህ ይህንን ይመስላል ማለት ነው። ምናልባት እንደነገርኳችሁ 11 ኦብጀክቲቮች ነው። ሜን አክቲቪቲዎች አሉት ወይም ደግሞ ተግባራቶች አሉት ማይነስ ቶኖች አሉት። ከ11 ማይነስ ቶኑ በአንዱ ስር የሚገኘው ዛሬ የተገናኘበት ይሆናል ማለት ነው። ስለዚህ ዛሬ ላይ ስለ አለም ሰላም እናውራ እን- የሚል መልእክት ያለው ወይም ደግሞ አንድምታ ያለው ፕሮግራም ይሆናል ማለት ነው። ስለዚህ